ሰላም ሰላም ውድና የተከበራችሁ ያዚ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘይት ተረፍረፊ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ትማሩበታላችሁ ማለት ነው። ዛሬ በጣም የሚያሳዝናል። የእውነቴን ነው ምለው እኛ የአረብ ሀገር ሴቶች ለምን እንደማንማር አላቅም ማለት ነው። ና እንጃ መዋሸት ለምን እንደምንፈልግም ሊገባኝ ያልቻለ ነገር አለ ማለት ነው። ከዚህ እባካችሁ ተጠንቀቁ። የመዳም ቅመሞች የትኛውም የአረብ ሀገር ያላችሁ ማለት ነው በየትኛውም ቦታ ላይ ያላችሁ ውሸት የሚባል ነገር አተዋሹ፣ እውነት ተናግራችሁ እውነቱን አፍርጡ ማለት ነው። ወደ ጉዳይ ስገባላችሁ ማለት ነው። እቺ እህታችን ማለት ነው ባሏን በጣም አብታን ቤት ትሰራለች ማለት ነው። እሷ አረብ ሀገር እየሰራች ያለ ሳውዲ አረቢያ አረብ ሀገር ሳውዲ ውስጥ አብታሞች ቤት ትሰራለች እየሰራች፣ እነሱ ሹፌር ይፈልጋሉ። ሹፌር በሚፈልጉ ሰአት ወንድሜ አለ እና ወንድሜ ላምጣላችሁ ትላለች ስትል እሺ። ስድስት አመት ስለሰራች እነሱም ደስ ብሏቸዋል። እንግዲህ ብዙ አመት ሰርታለች፣ ተለማምደዋል፣ እንደ ቤተሰቡ ነዋል፣ አምነዋታል። እና ደስ ይለናል ወንድምሽ ካለ ይላሉ። እሺ ብላ ወንድሟን ታመጣለች። ወንድም ሳይሆን ባል ነው ወንድሜ ብላ ዋሽታ ማለት ነው። ባሏን ታመጣለች። እንግዲህ ካመጣች ምን አለ ባል አለኝ ባሌ ብላ እውነት ተናግራ ብታመጣ አስመደበቅ ምን አስፈለገ? ከዛም እነሱ እሺ ብለው ያመጡታል። ከመጣ በኋላ ሴትዮዋ በካሜራ ትከታተላለች። ወንድሟም ስለሆነ ያው ምን ታደርጋለች የሚለውን ይመስለኛል። በካሜራ በምትከታተልበት ሰዓት ላይ እነሱ በሌሉበት ሰዓት ላይ ይሄ ልጅ እየመጣ አብረው እየተኙ እዛው ግቢ ውስጥ ደግሞ እሱ የሚያድርበት ክላስ አለ ማለት ነው። እና እዛም እየሄደች እሱ ክላስ ማለት ነው እየሄደች ምናምን አብረው ሲተኙ ታያለች። ምግብ ምናምን ስሰጠው የሆነ ነገር ሁሉም በአጠቃላይ የሚያደርጉትን ነገር ሲሳሳሙ ምናምን በቃ ሁሉ ነገሮች ሁሉ አንሶላ ሲጋፈፉ እንዳለ። ቤቱ በጣም ሀብታሞች ናቸው። ግቢው በሙሉ ካሜራ ነው። የምትደረገዋን እንቅስቃሴ በሙሉ የሚያደርጉትን ነገር ትይዛለች፣ መዳም ማለት ነው። ሁሉን ነገር አይታ አይታ አይታ ከዛ በመጨረሻ ላይ እቤት ውስጥ ይገባል ጭራሽ ማለት ነው። ጭራሽ እቤት ውስጥ ይገባል ማን ቤት? መዳም ቤት ይገባና እሷ ክላስ እና የሉም እነሱ ሊሳፈሩ ሂደዋሉ ማለት ነው። ለመዝናናት ረፍት ነበረ ወቅቱ ሌላውን ሁሉ እያየች ዝም ብላለች ባላየ ምንም አላለችም እስከ መጨረሻ ድረስ መከታተል ፈለገች ሴትዮዋ ማለት ነው ከዛም ለመሳፈር ሂደዋሉ ማለት ነው እነሱ ለመሳፈር ከሄዱ በኋላ መዳም እስከ ባሏ እስከ ልጆቿ ማለት አምናታለች ስድስት አመት ነው ግን ይሄን አረካት ግን አይታለች ያው ምንም አታደርግም ከዚህ ውጭ በማለት እነሱ በሄዱበት ቦታ እንግዲህ በካሜራ ይከታተላሉ ማለት ነው ከስልካቸው ጋር አድርገው ከዛም እነሱ ወደ መስር ለመዝናናት በሄዱበት ሰዓት ላይ ቤተሰብ በሙሉ ባልተብየው ጭራሽ ወንድም ያለችው ሰው ማለት ነው። ባሏ እሷ ክላስ ትልቁ ቤት ገብቶ የእሷ ክላስ፣ የሸቀለዋ ክላስ፣ የሰራተኛዋ ክላስ ማለት ነው። እየገባ አብረው ማደር ጀምረዋል። ያኔ ሚስቱን ሲጀመር ግን ለምን ደበቀች ነው። ከዛ አብረው ያድራሉ። እዛ እየገባ እዛ ሲያድር ሁሉን ነገር ታያለች እዛ ሁና ካየች በኋላ ዝም ብላ ትመጣለች። ከመጣች በኋላ ወንድምሽ ነው እውነተኛ ትክክለኛ ወንድምሽ ነው ብላ ጠይቃታለች። ወንድሜ ነው። ከዛን በአባት እኮ አትገናኙም፣ ስማቸው የተለያየ ነው በአባት ከዛ የእናቴ ልጅ ነው፣ ታላቅ ወንድሜ ነው፣ የእናቴ ልጅ ነው። እናቴ የኔን አባት ከማግባቷ በፊት አግብታ እየወለደችው ነው፣ በስማ እንመሳሰለው ብላ አሁንም። ይሄን ሁሉ ነገር መዳም ካየች በኋላ አሁንም ትክዳለች፣ እቺ ልጅ ማለት ነው ባሌ ነው። ፈርቼ ነው አላለችም። ማለት ካሜራ እንዳለ ስለማታቅ ነው። ገባችሁ? ማንም የለብኝም፣ ቤቴ ነው፣ ፍሪ ነው ብላ ነው ቤት ድረስ እያስገባች ምግብ እየሰጠች በቃ እንደፈለጉ እየሆኑ ባለ አባቱ ነው እዛ ግቢ ውስጥ ማለት ነው። ከዛም በኋላ ነው አ ኦኬ፣ መጨረሻ ላይ ፖሊስ ሳያስቡ ማለት ነው ሁለቱም ቤት ባሉበት ፖሊስ ይዛ ተመጣና የጠረጠርኩት ነገር አለ፣ ካሜራ ይፈተሽልኝ ትላለች ቤት ውስጥ ሲገባ አይቻለሁ ትላለች። ካሜራው ሲታይ ጊዜ እያንዳንዷን እንቅስቃሴ ፖሊሶቹ ያሉ ሲጀመር እሷ አይታለች በስልኳ ላይ መዳም ማለት ነው። ከዛን ፖሊስ ይዟት እሷንም እሱንም ወደ እስር ቤት ገብተዋሉ። እና እውነት ነገር ለምን አንናገርም? በቃ ባሌ ከሆነ ባሌ ነው ብዬ የተናግሬ ባመጣስ ወንድም ከሆነ ወንድም። እነሱ እኮ ችግር የለባቸው፣ መዋሸት አይፈልጉም እንጂ እውነትን ከተናገራችሁ፣ አረብ እንደውም ባሌ ነው ካለች ለእሷ ነጻነት ይሰማታል። ሂዳ ማታ ማታ ራሱ እሱ ጋር የድሽ ደሪ ሊሏት ይችላሉ። አብረሽ ተዝናኝ ሊሏት ይችላሉ። የባል ሀቅ የሚባል ነገር ስላለ በእነሱ እና ባሏ ጋር እንደፈለገች እንድትሆን እንደውም ፍቃድ ይሰጣታል። አይገርማችሁም? እረፍት ሁሉ ሊሰጣት ይችላል። ወይ ጁማ ቀን ዛሬ ከባልሽ ጋር ዋይ ተብሎ ለሁለቱም ፍሪ ሊሰጧቸው ይችላሉ ማለት ነው። አብረው እዛው እሱ ያለበት ክላስ ውስጥ አብረው እንዲዝናኑ አብረው እንዲውሉ ልትፈቅድ ትችላለች። ብዙ አማራጭ ሲኖር በነጻነት እኛ ሀበሾች ሁሉን ነገር ዋሽተን ሁሉ ነገራችን ፌክ፣ ሁሉ ነገራችን ውሸት፣ ለምን እንደሆነ አላውቅም። መጨረሻው እንግዲህ ሁለቱም እንደምታዩት ተይዘው ሳያስቡ ወደ እስር ቤት ነው የገቡት በፖሊስ ምክንያቱም ትክክለኛ ባሏ ከሆነም ራሱ ፍቅረኛውም ሊሆን ይችላል። ባሌ ነው ከሆነ ለምን ወንድሜ ብላን ያመጣች? ባሏ እንኳን ቢሆን ራሱ የባልነት የኒካ ወረቀት የሚባል ነገር አለ። እሱ እሱ ማሳየት አለባት። ብዙ ፍሮሰስ አለው። እንደውም ባሌ ነው ፈርቼ ነው ካለች ምን አስፈራሽ? እዛ ውስጥ ባባን አላገባች፣ የባባን ልጅ አላገባች። ፍራቸው ምንድን ነው? ሌላ የጠበሰችው ሹፌር የለ ምንድን ነው ሌላው ከዚህ በፊት ፓኪስታን ነበረ። እዛ ቤት የሚሰራ ሹፌር ማለት ነው። እሱ ሲሄድባቸው ነው እሱ ላገባ ነው ሀገር የልገባ ነው ብሎ እሱ ወደ ሀገር ሲሄድ እነሱ እንፈልጋለን ሹፌር ሲሉ ወንድ ያለ ወንድም ያለ ከማለት ባል ያለ ወይ ደግሞ እጮኛ ያለ፣ ኒካ አስረናል ግን አልተጋባንም እና ልንጋባ ነው፣ እሱ መምጣት ይፈልጋል ብለሽ እንደዚህ እውነቱን ነገረሽ፣ ፍቅረኛሽ እንኳን ቢሆን ይሄን ነገር ተናግረሽ ብታመጪ አንቺን በነጻነት እነሱም በነጻነት ልጁ አሁን ሁለት ነገር ነው የተጎዳ። ጥሩ ደሞዝ ነበር ለልጁ ያመጡት ሁለት ሺ ሪያል ነበረ የከፈለው በሾፌርና ነው የመጣ ትምህርት ቤት ልጆችን ይወስዳል ያመጣል። አስቤዛ አምጣ፣ ይሄን አምጣ ሲባል ሁሉን ነገር ያደርጋል። እና እሱም ደህና እየሰራ በሁለት ሺ ሪያል ደሞዝ እየሰራ አሪፍ እየሰራ ነበረ። የልጁንም እንጀራ ነው የበጠሰችው። እሷም ደህና ለስድስት አመት በእምነት በታማኝነት የተሰራችው አማናዋን በልታ እንደ ሀበሻ ባለጌና ክደታ ክደታም እንደሆነ ነገር አስደረጋ። ሁላችንም አሰድባ፣ እሷ እስር ቤት ገብታለች እስከ ባሏ ና። ከዚህ ነገር እባካችሁ ከዝች ልክ ተምራችሁ፣ ሌሎች ተጠንቀቁ። በቃ ወንድማችሁ ማምጣት ስትፈልጉ ትክክል ወንድማችሁ፣ እጮኛ፣ ወይ ደግሞ ፍሬንድ ከሆነም ባልም ከሆነ ባሌ ነው ብላችሁ እውነቱን አሳውቁ። እነሱ ለምን ባልሽ መጣ አይሉም። አይ አንፈልግም፣ ባልሽ ከሆነ ካሉ እዛው ይቀራል። አይ ችግር የለውም እንደውም ባልሽ ከሆነ ይምጣ ጥሩ ነው ካሉ ደግሞ እውነቱን ነጻነታችሁን እቤት መግባት ምን አስፈለገው? እንደው ፍቅረኛ ወይ ደግሞ ባሏ ቢሆን እራሱ እዛው እሱ ክላስ ለምን አትሄድም እዚህ ለምን ታመጣለች ሴትዮዋ የተናደደችው የመጨረሻ እሷ ቤት እየገባ ሲያድር በቃ እንደ ተደፈረች ና እንደ ተናደደች አውቃ ነው ሌላውን ሁሉ ስትይዝ ነበረ ምግብ ምሰጠውን የሚሳሳሙትን እሷ እዛ ምትሄደውን ሁሉን ነገር እያየች ግን ዝም ብላ ነበረ ትግስቷ እንዲያልቅ ያደረጋት ደግሞ ጭራሽ ሲሳፈሩ ጥቅልል ብሎ አባወራ ሁኖ ትልቁ ቤት ሌላ ቤት ውስጥ ገብቶ ከእሷ ጋር ማደሩ። ይሄ በቃ በጣም ረበሻት የበለጠ ማለት ነውና እና እንግዲህ ሁለቱም እንደዚህ አይነት ውስጥ ገጥሟቸዋል። እናንተ ደግሞ ሌሎች ተማሩ፣ ውሸት አትዋሹ። ባል ስታመጡ ባል፣ ወንድም ስታመጡ ወንድም፣ እውነት ፈቅዳችሁ ይዛችሁ ነው ማለት ነው። ካመኗችሁ እስከ ጥግ ነው የሚያምኗችሁ። ግን የፈለገ ቢያምኗችሁ የፈለገ ቢወዳችሁ አንድ ነገር እንዳትረሱ በካሜራ መቆጣጠር እነሱ አይተው በተለይ እንዲሁም ዘመዳችሁ እንኳን ወንድ ቀርቶ ሴትና ሴት ሁለት እኔ ወይ እህቴን ባመጣ ወይ እናቴን ባመጣ እዚህ ጋር እናቴናት እህቴናት ብል እናትና ልጅ ምን እየሰሩ ነው? እህትና እህት ምን እየሰሩ ነው? ብለው ካሜራ አድርገው ማየት ይፈልጋሉ። ቤታቸው ገባችሁ እንኳን ወንድ ጭራሽ መጥቶ ዘመድ ተብሎ ይቅርና፣ ይሄን በደንብ አስቡበት፣ ጥንቃቄ አድርጉበት። የትም ቦታ አረብ ቤት አረብ ሀገር፣ ያላችሁ እህቶቼ ካሜራ የለም ብላችሁ ጋጠ ወጥ ነገር የምታደርጉ ተጠንቀቁ፣ እባካችሁ። ከዚህ ችሪክ ተምራችሁ እንደተማሩበት ንጅ የመጣሁት ጥንቃቄ እንድታደርጉ ሁለት ነገር ነው። ልጅ ያጣችሁ የልጁን እንጀራ በጠሰች የራሷንም እንደዛው አስቡት። እስር ቤት እንግዲህ ብዙ ታስረው ብዙ ነገር ምርመራ ተደርጎ ባል ነው እንኳን ብትል የኒካ ወረቀት ብዙ ፕሮሰስ መጥቶ ነው ወደ ሀገር እንኳን ቢገቡት ማለት ነው። እና አሁን እንግዲህ እስር ነው በቃ እስር ቤት ናቸው። ከዛም እንደሚጠብቃቸው ፈጣሪ ያውቃል። ያሳዝናል። ከዚህ ተማሩበት። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። ስወዳችሁ ማለት ነው። ሰላማችሁ ይብዛ። አስተማሪ የሆነ ነገር ይዤላችሁ እመጣለሁ። እስኪ እናንተም ደግሞ ሀሳብ አስተያየታችሁን በዚህ ጉዳይ ስጡኝ በኮሜንት ማለት ነው። ያው ትክክል ነው። ማድረግ የለባትም። ምን ችግር አለው ምትሉም? ልትኖሩ ትችላላችሁ። ችግር አለው ውዶች ዬ